እንዴት ዋላችኋል ተመልካቾች የዜና ኢትዮጵያ ቢዝነስ ዜና ተጀምሯል። መቅደስ እንዳለ መረጃዎቹን ልነግራችኋለሁ፣ አብራችሁኑ ነው። የህዝብ እንደራሴዎች ምክር ቤት በቅርቡ የደረቅ ቆሻሻ አያያዝና አወጋገድ አዋጅ አጸድቋል አዋጁ በኢትዮጵያ ያለውን የቆሻሻ አያያዝና አወጋገድ ስርዓት የተሻለ ለማድረግ ዓላማ ያደረገ ነው። አዋጁ በግብይት ወቅት ከአንድ ጊዜ በላይ ጥቅም የማይሰጡ የፕላስቲክ ምርቶች ወይንም ፌስታሎች መጠቀምን ይከለክላል። ተመልካቾች እዚህ ጉዳይ ላይ እንቆያለን በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን አገር ነሽ አየልኝ። በቀጥታ መስመራችን ላይ ትገኛለች እንዴት ውለሻል አገርነሽ በተለይ የአዋጁ አስፈላጊነት ምንድነው ምን ምን አይነት ድንጋጌዎችንስ አካቷል አተገባበሩስ ምን ይመስላል የሚለውን እስኪ ንገሪ አመሰግናለሁ ምቅደስ አንቺም ቀደም ብለሽ እንደገለጽሽው በቅርቡ በህዝብ ተወካዮች ምክር ቤት የደረቅ ቆሻሻ አያያዝና አወጋገድን የተመለከተ የተሻሻለ አዋጅ እንዲሁ ጸድቆ ወደ ተግባር ገብቷል ይህ የደረቅ ቆሻሻ አዋጅ ለምን አስፈለገ የሚለውን ስንመለከት በደረቅ ቆሻሻ አያያዝና አወጋገድ በጠቅላላ የሚታዩ ችግሮችን በመቅረፍና የህግ ጥሰትን ወይም በህግ ተጠያቂ የሚያደርጉ ተግባራትን ተከታትሎ በማስፈጸም የዜጎችን ደህንነትና ጤናማነት ለማስጠበቅ የአዋጁ መሻሻል እና ተግባራዊ ማድረግ አስፈላጊ መሆኑ በህዝብ ተወካዮች ምክር ቤት በነበረ ውይይት የተገለጸ ነው። ይህ አዋጅ በዋናነት ሀያ ስምንት የሚሆኑ አንቀጾችን በጉዳዩ ላይ ይዞ የተዘጋጀ ሲሆን ከነዚህ አንቀጾች መካከል ደግሞ አንቀጽ አስራ ሶስት ና አስራ አራት በልዩ ሁኔታ የፕላስቲክ ምርቶችን አጠቃቀምና አወጋገድ የተደነገገበትና ማብራሪያ የተሰጠባቸው ሁለት አንቀጾች ይገኙበታል። እነዚህ የፕላስቲክ ምርቶች በተለይ በግብይት ሰንሰለቱ እንደ ሀገር ባለው ከታች የጉሊት ብለን ከምንጠራው የግብይት ስፍራ ጀምሮ እስከ ትልልቅ ሱፐር ማርኬቶች ባለው የግብይት ሁኔታ ሸቀጦችን በማጓጓዝና አገልግሎት በመስጠት ያላቸው ድርሻ ሰፊ መሆኑ ይታወቃል። ከዚህ ጋር በተገናኘ ደግሞ ስነ ምህዳሩ ላይ እያደረሱት ያለው ጉዳትም እንዲሁ መጠነ ሰፊ በመሆኑ አዋጁ ላይ በልዩ ሁኔታ ማስቀመጥ ማስፈለጉም እንዲሁም አብራሪያ ተሰጥቶበታልኝ ይህ አዋጅ ጥሰት ሲገጥመው ደግሞ ሕጋዊ እርምጃዎችን መውሰድ የሚያስችሉ የተለያዩ የህግ ድንጋጌዎችም እየተቀመጡበት ነው። ቀደም ብዬ እንደገለጽኩት በገበያው ላይ ሰፊ የሆነ ድርሻ ያላቸው እነዚህ የፕላስቲክ ከረጢት ተብለው የሚጠቀሱት የማጓጓዣ ፕላስቲኮች ደግሞ እንዲሁም የድንጋጌ ተቀምጦላቸው የተዘረዘሩ ናቸው። በዚህም መሰረት ማንኛውም አይነት ለአንድ ጊዜ አገልግሎት ተብሎ የተዘጋጁና በቀላሉ ከአፈር ጋር የማይዋሃዱ የፕላስቲክ ከረጢቶችን መጠቀም ወይም ለመጠቀም ይዞ መገኘት በግለሰብ ደረጃ ሁለት ሺ ብር ያህል ቅጣት የሚያስቀጣ ሆኖ የተቀመጠ ሲሆን እነዚህን ምርቶች ማምረት፣ ወደ ሀገር ውስጥ ማስገባት፣ ለግብይት ወይም ለ ገበያ ማቅረብም ሆነ ለንግድ ስራ ከማሽቶ ወይም ይዞ መገኘት ደግሞ ከአምስት ሺህ እስከ ሁለት መቶ ሺህ ባለው የገንዘብና ከአምስት ከአምስት አመት በማይበልጥ የእስር ቅጣት እንደሚያስቀጣ እንዲሁ በድንጋጌው ተቀምጧልኝ። ይህ አዋጁን አተገባበሩን ስንመለከት ደግሞ የተለያዩ ሁለት አይነት አዋጆች ተቀምጠውበታልኝ በአተገባበሩ ዙሪያ ይህ ማለት እነዚህ አዋጆ ይህ አዋጅ በተለይ የፕላስቲክ ከረጢት ምርቶች ላይ የተቀመጠው አንቀጽ ከዚህ በፊት አዋጁ ከመውጣቱ በፊት የተመረቱ ምርቶችን ወደ ሀገር ውስጥ የገቡና ወደ ሂደት ላይ ያሉትን የማይመለከት መሆኑ እንዲሁም በዚሁ አዋጅ ላይ ተቀምጧልኝ በጉዳዩ ላይ ያዝኩት መረጃ ይህን ይመስላል። አገርነሽ ላደረሽን መረጃ እናመሰግናለን። መልካም ቀን። እንቀጥላለን። ተመልካቾች የሲዳማ ክልል መንግስት ለታማኝ ግብር ከፋዮች እውቅና ሰጠ። የክልሉ ገቢዎች ቢሮ ባዘጋጀው የምስጋና ስነ ስርዓት ላይ 53 ምስጉን ግብር ከፋዮችን ጨምሮ ሁለት የመንግስት የልማት ድርጅቶች እውቅና ተሰጥቷቸዋል። በባለፉት አመታት በክልሉ ከሁሉም የኢኮኖሚ ምንጭ ገቢን በአግባቡ ለመሰብሰብ በተከናወኑ ስራዎች ተሰብሳቢ ገቢ ያደገ መጥቷል። ለዚህም ገቢያቸውን በአግባቡ በማሳወቅ ግብራቸውን በታማኝነት የሚከፍሉ ግብር ከፋዮች ቁጥር መጨመርና የተቋማት ገቢ የመሰብሰብ አቅም እያደገ መምጣት በምክንያትነት ተጠቅሷል። ዛሬ እውቅና ያገኙ ግብር ከፋዮች በ2016 በጀት ዓመት ታማኝና ከፍተኛ ግብር ከፋይ ተብለው የተመረጡ ሲሆን ከ2 ሚሊዮን ብር ጀምሮ የከፈሉ ናቸው። በክልሉ በ2016 በጀት ዓመት 10 ቢሊዮን ብር መሰብሰብ የተቻለ ሲሆን በመገባደር ላይ በሚገኘው የ2017 በጀት ዓመት 11 ወራት 12.4 ቢሊዮን ብር ተሰብስቧል። ሪፖርተራችን ሚካኤል ገዙ እንደዘገበው በስነስርዓቱ ላይ የሲዳማ ክልል ደረሰ መስተዳደር ደስታ ሌዳሞ ዳሞ የክልሉ ገቢዎች ቢሮ ኃላፊ ደምሴ እሳቱን ጨምሮ የመንግስት ከፍተኛ የስራ ኃላፊዎች ተገኝተዋል። በኢትዮጵያ በስፋት እየተመረተ የሚገኘውን የስንዴ ምርት ወደ ዱቄት፣ ፓስታና ሌሎች ተፈላጊ ምግብ ምርቶች በመቀየር ለገበያ የሚያቀርቡ ፋብሪካዎች ቁጥር ከአራት መቶ በላይ ደርሷል። ፋብሪካዎቹ ከውጭ የሚገቡ መሰል ምርቶችን በሀገር ውስጥ ከመተካት አንጻር የጎላ ሚና እየተጫወቱ ይገኛሉ። ባልደረባችን ብሩክታዊት አስራት በአንድ የስንዴ ዱቄት አምራች ፋብሪካ ተገኝታ ተከታዩን ዘገባ አሰናድታለች አብረን በኢትዮጵያ በቅርቡ ዘመናዊ ቴክኖሎጂን በመጠቀም የተለያዩ የግብርና ምርቶችን ወደ ዱቄት በመቀየር ለሀገር ውስጥ ገበያ በስፋት እየቀረበ ይገኛል። ወደ ዱቄት ተቀይሮ በስፋት ለገበያ ከሚቀርቡ ምርቶች ውስጥ የስንዴ ዱቄት የአንበሳውን ድርሻ ይዛል። ምርቱን ከሚያመርቱት ውስጥ በሸገር ከተማ ውስጥ ሱሉልት አካባቢ የሚገኘው የዱሬሳ የዱቄት ፋብሪካ አንደኛው ነው። ምርቱ ከውጭ ከሚገባው ዱቄት ጋር የሚስተካከል መሆኑን አምራቹ ይናገራል። መነሻ ካፒታላችን 85 ሚሊዮን ብር ነው። 2014 ወደ ስራ ስንገባ አሁን ያለን ካፒታል ከ150 ሚሊዮን ብር በላይ ነው። በሀገራችን ውስጥ ላለው ያው ተደራሽነትን በጣም በጣም በርተን እየሰራ ነው ያለ ነው እና ኳሊቲው ማንደራደርበት መለያችን ነው። ከውጭ ጋር አይገናኝም። የኛ በጣም ሞር የተሻለ ነው። እኛ ኤክስፖርት ስታንዳርድ ነው ስላልጀመርን ነው እንጂ ዱቄት የውጪውን የቱርኩን ስፔሻል። አሁን የቱርክ ነው ብዙ ጊዜ የሚመጣው ወደ ኢትዮጵያ። ከቱርኩ እና የኛን ዱቄት ብታወዳደር ቁጭ አድርገሽ አይገናኙም። በጥራትም በብዙ ነገር እንለያያለን። ጥራትን መሰረት አድርገን ነው የምንሰራው ኢትዮጵያ ለበርካታ ዓመታት ከአጠቃላይ በጀቷ ቀላል የማይባለውን ሞዓለ ነዋይ ከውጭ ስንዴ ለማስገባትና ለማጓጓዝ የምታውለው እንደነበር ይታወሳል። ከቅርብ ዓመታት ወዲህ ግን የስንዴ ምርት ልማት ውስጥ መግባቷ ይታወቃል። ይህ ቢሆንም እንኳን አንዳንዴ መኮሮኒ፣ ብስኩትና መሰል የሚያመርቱ ፋብሪካዎችን ጨምሮ የስንዴ ምርት እጥረት እንደሚገጥም አምራቹ ያነሳል። ስንዴዎቹን የምናመጣቸው ከአርሲና ከባሌ ነው። ልዩ ስሙ ዶዶላ ይባላል። ይሄኛው ሁለተኛ ፋብሪካችን ነው ዶዶላ ላይ የመጀመሪያ የጀመርንበት አለ። የድሮ ለምሳሌ ዱቄት ብቻ አይደለም፣ መኮረኒም አለ። ለሁሉም ከምንም ብትድ ስንዴ መሰረት ነው። አንዳንዴ ጥሩ ስንዴ የማታገኝበት ጊዜ ሊኖር ይችላል። የዛኔ ግን ማሻሻል የሚባል ነገር አለ። የዱቄት አምራቹ የስራ ማስፋፊያ ቦታ ለማግኘት የሚመለከተውን አካል መጠየቁን አንስቷል። የዱሬሳ የዱቄት ፋብሪካ አሁን ላይ ከስልሳ በላይ ለሚሆኑ ሰዎች የስራ እድል የፈጠረ ሲሆን ከስንዴ ዱቄት ባሻገር ተጨማሪ ስራዎችን ለመስራት በሂደት ላይ ነው። ማሽኑ ሲመጣ ስገጠም ማሽኑ እንደዛ ከቻይና ጋር እነሱ ጋር ነበርኩት፣ ልምድ ወሰድኩት። ከዛ እያደር ማሽኑ እንትን አልቆ ስራ ስጀምር፣ ከዛ እንትን እያልኩ ሌላ ሰው እየሰራ ነበረ። ከሱ ጋር እንትን እያልኩ እየሰራው እየሰራ ልምድ ወሰድኩት። አሁን ራሴን ችዬ እየኖርኩ ነው። ቤተሰብ አስተዳድራለሁ። ጭነት ያለ ሰዓት ጭናለሁ። ተራ የደረሰኝ ቀን ደግሞ ገላ የደረሰ ቀን ደግሞ ማሽን ስር እሰራለሁ። ዱቄታ፣ አወጣለው ፍሩሽ ካማለ ፍሩሽ ኪሎ ማለ እነሱ ምናምን እያወጣን እንደሱ እየሰራሁ ተያያዥ ስራዎች አሉ። እዚህ አሁን የአተር ማሽን አስገብተን ተከላ ውስጥ ነው ያለነው። ማሽኖቹ ከስድስት ወር ከሰባት ወር በኋላ ስራ እንጀምራለን የሚል እቅድ አለን። በኢትዮጵያ ባለፉት ስድስት ዓመታት ከተገኙ ተሞክሮዎች በመነሳት የመስኖ ስንዴ በማልማት የምርት መጠንን ማሳደግ ላይ ትኩረት ተሰጥቶ እየተሰራ ነው። የማክሮ ኢኮኖሚ ማሻሻያው ከእንስሳት ምርት የሚገኘውን የውጭ ምንዛሬ እንዲጨምር ማድረጉን የኢትዮጵያ የእንስሳት ልማት ኢንስቲትዩት ገለጸ። በ2017 በጀት ዓመት ያለፉት አስር ወራት ከዘርፉ አንድ መቶ ሚሊዮን ዶላር ገቢ መገኘቱም ተገልጿል። ሳምሶን ገድሉ በተያዘው 2017 በጀት ዓመት ከስጋ ከእርድ ተረፈ ምርት ከማር ከሰምና ሰም ውጤቶች እንዲሁም ከወተትና ወተት ተዋጽኦ 122 ሚሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዷል። በበጀት ዓመቱ አስር ወራት ከ100 ሚሊዮን የአሜሪካ ዶላር በላይ ገቢ መገኘቱን የኢትዮጵያ እንስሳት ልማት ኢንስቲትዩት መረጃ ይጠቁማል። የኢንስቲትዩቱ ዋና ዳይሬክተር ዶክተር አስራት ጤራ 98 በመቶ የሚሆነው ገቢ የተገኘው ከበግ ከፍየል ከዳልጋ ከብቶችና ከግመል ስጋ መሆኑን ያስረዳሉ ስጋ እና እርድ ተረፈ ምርት እንደዚሁም ማር እና ሰም ውጤቶች ወተትም አለበት። የወተትና ወተት ውጤቶችም አሉበት። እነዚህን ወደ ውጭ በመላክ 122 ሚሊዮን የአሜሪካን ዶላር ገቢ ለማስገኘት ነው በአመቱ የታቀደው። በአስር ወር ውስጥ የተገኘው አንድ መቶ ነጥብ ሁለት ሶስት ሚሊየን ዶላር ገቢ የተገኘበት ነው። ይህንን ካለፈው አመት ተመሳሳይ ወቅት ጋር እንደዚሁ በምናነጻጽርበት ጊዜ አምና በተመሳሳይ ወቅት የተገኘው 63 ነጥብ ሁለት ሚሊየን የአሜሪካን ዶላር ነው። እንግዲህ ከዚህ ጋር በምናነጻጽርበት ጊዜ ሚሊዮን ኒርሊ 37 ሚሊየን ዶላር ብልጫ ያለበት ወይም 28 ፐርሰንት ጭማሪ ያሳየበት ነው። ከዘርፉ የሚገኘውን ገቢ ለማሳደግ የተዘረጉ አሰራሮች የማክሮ ኢኮኖሚ ማሻሻያው ጋር ተዳምሮ በመስኩ የሚገኘው የውጭ ምንዛሪ ግኝትን እንዲጨምር ማስቻላቸውን ጠቅሰዋል። የማክሮ ኢኮኖሚ ሪፎርም ማሻሻያው ትልቁን አስተዋጽኦ አድርጓል። ከዚህ በፊት በተለይ በጥቁር ገበያውና በባንኮች መካከል ያለው የውጭ ምንዛሪ በማቀራረብ ረገድ የተሰራው ስራ በትልቁ የኤክስፖርት ቄራዎቹ ግብአት የሚሆነውን የእርድ እንስሳትን በቀላሉ ወደ ውጭ እየሄዱ በኮንትሮባንድ በምን ወደ ውጭ እየሄዱ የነበሩት ወደዚህ እንዲመጡ የራሱን አስተዋጽኦ ያበረከተበት ሁኔታ ነበረ። የእርድ እንስሳት አቅርቦትን ለማሳደግ ኤክስፖርት ቄራዎችና አርብቶ አደሮች ውል ፈረመው በጋራ የሚሰሩበት የኮንትራት እርባታ አሰራር መዘርጋቱንም ተናግረዋል። በሙከራ ደረጃ 120 የደቡብ ኦሞ አርብቶ አደሮች ወደ ኮንትራት እርባታ አሰራር እንዲገቡ መደረጉን ገልጸው በደቡብ የሚገኘውን ተሞክሮ በመቀመር ወደ ሌሎች አካባቢዎች የማስፋት ስራ እንደሚከናወንም አመላክተዋል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ131 ብር እየተገዛ በ133 ከ62 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ132 ብር ከ31 ሳንቲም እየገዛ በ134 ብር ከ95 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የዜና ኢትዮጵያ የቢዝነስ ዜና አብቅቷል መቅደስ እንዳለ መረጃዎቹን ነገርኳችሁ ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን መልካም ሙሉ